እንዴት እንዳዩት እንዳዩት ደግሞ ይነግራቸዋል። ኢየሱስ አብ ነው፣ በቀጥል አንብባ የራሱ ይመልሳል። እኔ አልመልስል፣ መጽሐፉ ራሱ ይመልስልል። ኢየሱስ አብ ነው ወይ መጽሐፉ ራሱ ስለሚመልስ ቀጥለ አንብባው ወንድሜ። እሺ ለላ አንብብልሽ። ፊሊጶስም አለ፣ ጌታዬ ሆይ አብን አሳየነና ይበቃናል አለ። ኢየሱስም አለው፣ አንተ ፊሊጶስ ይህን ያል ዘመን ከአንተ ጋር ስኖር አታውቀኝም። ምን አለው? ስለዚህ ወይ እንጂ ቆይ ቆይ እኔን ያየ አብን አይቷል አለ። እኔን ያየ አብን አይተዋል ነው ያለው ወይስ እኔ አብነኝ ነው ያለው? አሁን እዚህ ጋ ለምሳሌ አሁን እኔ አእምሮ እንዳለ ሰው ስናገናዘብ ኢየሱስ ከላይ ጀምሮ ከላይ ጀምሮ እንዳነበብ ነው አብን ያሳየን አሉት። ይሄን ያህል ዘመን ከናንተ ጋር ሲኖር አለ። ይሄ ማለት አንዲት መለኮት ነች። ክርስቶስ ስጋን የለበሰ አምላክ ነው ኦኬ እዚጋ አምላክነቱን ስገልጽ ምን አለ እኔ ናየ አብ ናየ። ስጋን የለበሰ አምላክ ነው የሚለው የቱጋ ነው? ክርስቶስ በስጋ የመጣ አምላክ ነው፣ እኛ በመጽሐፍ ቅዱስ እንደዛ ነው የሚለው። ስለዚህ አሁን እዚጋ ይሄው አምላክነቱ። ምክንያቱም ወይ እንደዚህ ማውራት የለም አሁን። እንዴ ነው የፈለግሽው? በዚህ ነው ማውራሽ? በቃ የቱጋ ነው ኢየሱስ ክርስቶስ በስጋ የተገለጠ አምላክ ነው የሚለው የቱጋ ነው? ክርስቶስ በስጋ መጣ፣ ሮሜ ዘጠኝ አምስት ነው ክርስቶስ በስጋ መጣ፣ እሱም ለዘላለም የተባረከ አምላክ ነው አይልም፣ እንደዛ አይልም። ኢየሱስ ኖርማል ሰው እንደሆነ ነው የሚናገረው። ሰው እንደሆነ ነው። እነሱ አብን እኮ ነው ያሉት። አብን ያሳየን ስሉት፣ እንዴ ይሄን ያህል ከነ ታሳየን ትላለህ? አባይ ታይም አባይ ታየው ምን አለ? ኢየሱስም አለው አንተ ፊሊፖስ አለው ይሄን ያህል ዘመን ከአንተ ጋር ስኖር አታውቀኝምን አለው አለ እኔን ያየ አብን አየ። እንዴት እንሳንታ አብን አሳየኝ ትላለህ? ይሄ ነውር ነው ራሱ መጠየቅ ጥያቄ ነው እዚህ ጋር ማለት ነው ወንድምዬ። እዚህ ጋር አሁን አታውቀኝ ምን አለው። አብን አታውቅም አይደለም ያለው፣ አታውቀኝምን ያለው። እሺ ስለዚህ አታውቀኝምን እኔ አብነኝ ነው እያለ ያለው አታውቀኝ ሲለው እኔ ማለት አብ ነኝ። ቀጥሎ ደግሞ ይናገራል፣ እኔ እኔን ያየ አብን አየ። ምክንያቱም እዚህ ጋር ስለ መለኮቱ እየተናገረ ነው ክርስቶስ። እሺ ጥሩ በቃ ስለዚህ አሁን ኢየሱስ አብ ነው ማለት ነው። አንዲት መለኮት አንድ መለኮት ነው ያለው ክርስቶስ በስጋ የመጣ አምላክ ነው። የቱ ጋር ነው በስጋ የመጣ አምላክ፣ በሶስት አካል የተገለጠ አንዱ አምላክ ስንል መለኮት ግን አንዲት ናት ብለን እናምናለን። አንዱ መለኮት ግን በሶስት አካል ተገልጧል። አሁን ምን እናደርጋለን መሰለሽ? ስንት አምላክ አለ? አንድ አምላክ በሦስት አካል የተገለጠ በጣም ጥሩ። አንዱ አምላክ ኢየሱስ አምላክ ነው። አብ አምላክ ነው። እሺ፣ ጥሩ። ኢየሱስ ከማርያም ተወልዶ አላ? ያው አንዱ አምላክ ነው የተወለደው? ምን ብዬ ካለው? በሶስት አካል የተገለጠ አንዱ አምላክ አይደለ? እኮ፣ ገባኝ። አንዱ አንዱ አምላክ ተወልዷል ወይስ አልተወለደም? በሶስት አካል የተገለጠ አንዱ አምላክ ቃል፣ የእግዚአብሔር ቃል የሆነ ኢየሱስ ክርስቶስ ከድንግል ማርያም ማህፀን ሰው ሆነ። አንዱ አምላክ ተወልደዋል ወይስ አልተወለደ ነው የጠየኩሽ። መልሽ ነው እንግዲህ አሁን ማለት አንተ የምትፈልገውን እንድልል ከፈለክ እኔ አላለም። ወደ በመጽሐፍ ማስረጃ እናውራ ወንድሜ። አሁን ያመጣው ማስረጃ መጽሐፍ ከመበረዙ ጋር እንደማይሄድልህ እወቅ። ይሄ ብቻ ወቀና ለሌላ ነገር አይስጭ ነው ከአንቺ ጋር እንደዛ አይነት ወሬ ማውራበት ፖይንት ላይ አይደለም እኔ በማስረጃም ሰው ቁጣል ለማ ቁጣ ሳይሆን እዛ እዚህ ያመጣው ጥቅስ ላይ መጽሐፍ ተበርዟል ካልኩ ጋር አይሄድም ነው እኔ አሁን አንቺ ጋር እንደዚህ አይነት አፍላፊ ምናምን አልካፈትም። እኔ ያው ታውቂያለሽ። አይ ነው ወንድሜ፣ በነገራችን ላይ እኔ እንድትናደር ሳይሆን እንድትናደር ሳይሆን ያመጣሁ ማስረጃ ከመጽሐፍ መጥቀስ ጋር አይሄደም ነው መምህሮች ካሉሽ በጥቅስ ምናምን አወራቸዋለሁ። ችግር የለውም። አንቺን ግን የማወራው እንደዛ አይደለም። ምክንያቱም ጥቅሶቹን መሰለማን ታጋቸው አሁን ምን እናደርጋለን መሰለሽ፣ እግዚአብሔር አንዱ አምላክ ተወልዷል ወይስ አልተወለደም? የተወለደው ቃል ነው የእግዚአብሔር ቃል ከሶስት ቅዱስ ቃል አምላክ ነው፣ ሆነ ነው መጽሐፍ ቅዱስ የሚለው ቃል ስጋ ሆነ ነው የምለው እኔ በመጽሐፍ ቅዱስ እንጂ ከራሴ ከለውጅ ካለ አውራን አምላክ አይደለም ማለት ነው። ቃል እ ቃል አምላክ አይደለም፣ ቃል አምላክ ነው። እሺ ስንት አምላክ አለ? ኦኬ ደጋገምኩ መሰለኝ። በሶስት አካል የተገለጠ አንዱ አምላክ ነው ያለው አንድ መለኮት አንዱ መለኮት ግን በሶስት አካል ተገልጧል። አብ፣ ወልድ፣ መንፈስ ቅዱስ ግን በስልጣን የማይበላለጥ የማይተናነስ ክርስቶስ እኔ ከራሴ አንዳች ላደርግ አይገባኝም ስል ከቤተ ልየ ፈቃድ የለኝም እያለ ነው። በዛው አጋጣሚ አንድ የተወለደ አምላክ አለ አለ የተወለደ አምላክ አለ አደለ አይ እግዚአብሔር ቃል ወልድ እግዚአብሔር ያልተወለደ ሳ አምላክ አለ አሁን መጽሐፍ ቅዱሳዊ ጥያቄ አትጠይቂኝም። ወንድ ነው ሎጂክ ለምትጠይቂኛለሽ። አንቺ አታቂም። እንደ አዋቂዎች እያወራን እንዳላዋቂዎች ጥያቄ አትጠይቂኝም። መጽሐፍ ቅዱስ አታቂምማ። ካንቺ ጋር መጽሐፍ ቅዱስ አታቂም። አሁን እኔ አታቂም። እኔ ባመጣሁት ማስረጃ ላይ ስለ መጽሐፍ ቅዱስ ለክርስቶስ አምላክነትን የሚገልጥ እንጂ መጽሐፍ መበረዝ ከምን አይነት ሰው ጋር እኔ ልጅ መቀሽ ካልፊ ማለት ነው ጨምቄ አሰጣሻለሁ። ግን እኔ እንደዛ አይደለም የመጣሁት። ምረት ተረጋጊ። ኢብራሂም እንደዛ አይነት ነገር አይወድም። ለማመን እንደዚህ ለመወያየት ደና ነገር ከሆነ ወላ ጭምቅ ብ ይዛወጣሻለሁ። ግን እኔ ለእንደዛ አልመጣሁም። እንድትረጅ ዛውራኔ ፈጠን ፈጠን ብላ የምታውረው ኢብራሂም ፍጥረቷ ነው። ተረዷት እና እሱ ሲያሳይሽ መረጃዎችን ያዥ መያዝ እኮ ነው። አሁን እኮ ማወቅ ነው። ስለዚህ ተረጋግቼ በተረጋጋ መንፈስ ጠይቂ ይመለስልሽ። ፕሊስ አትና ደጄ እሱን ማታናጁ ደክሞታል እና ፕሊስ በጥብ እምነት እኔ ከሌላው ጊዜ በበለጠ በጣም ተረጋግቼ እያወራሁ ነው ያሉት። ግን ምንድነው ያመጣሁ መስረጃ መጽሐፍ ቅዱስ ላይ ነው ያወራሁት። ግን እሱ ላይ ማውራት የለብሽም እኔ የሰጠሁሽን ተቀብለሽ ዝም ብዬ ካልከኝ ደግሞ እንዲ እሱ ላይ አስኬዳኝ አይችልም። ገባ ወንድሜ። መጽሐፍ አልተበረዘም ብለሽ ታምኛለሽ? በቃ በጭ አልተበረዘም ብለሽ ታምኛለሽ? አልተበረዘም ብዬ ነው የማምነው ሁለት ጥቅስ ብቻ ነው ማሳይሽ። መጽሐፍ ቅዱስ ካመጣ ሁለት ጥቅስ ብቻ ነው ማሳይሽ። እሺ ከዛ ምን እንደምታደርጊው እናያለን። ሁለት ጥቅስ ብቻ ነው ማሳይሽ፣ ከዛ ውጪ ምንም አላሳይሽም። ከዛ አንቺ ትመልሻለሽ፣ ምን እንደምታደርጊው አንቺ ታውቂያለሽ። እሺ መጽሐፍ ኪያሽ አውጪ፣ አንቺም ሁለተኛ ዜና አውጪ። እኔ የመጽሐፍ የለኝም፣ እዛው ላይ አስነብቢኝ። ዜናውን ተመልከች። ሁለተኛ ጣልቃ ግን እንዳጋቢሽ ጥያቄም ጠይቀሽን ብቻ ነው መልሽ። ሁለተኛ ዜና ምዕራፍ 36 ቁጥር 9 ዮአኪም መንገስ በጀመረ ጊዜ እድሜው ቆይ፣ ይሄኛውን ከማሳይ ይሄኛው ይሻላል። ቆይ አንዴ፣ ይሻለኛል። ምን አለ? ሁለተኛ ዜና ምዕራፍ 22 ቁጥር 2 ላይ የዮራም ልጅ አካዚያስ ነገሰ አለ። አካዚያስ መንገስ በጀመረ ጊዜ እድሜው አርባ ሁለት ነበር አለ። ስንት ዓመት አለ? አርባ ሁለት ዓመት አርባ ሁለት ዓመት በኢየሩሳሌምም አንድ ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበር ይችላል ይሄን የነገረን ማን ነው? ዜና 222 ላይ ማለት ሁለተኛ ዜና ነገስት ምዕራፍ ስምንት ቁጥር 26 ደግሞ የኢዮራም ልጅ አካዚያስ ነገሰ። እዚህ ጋም የኢዮራም ልጅ አካዚያስ ነገሰ ይላል። መንገስት በጀመረ ጊዜ እድሜው አካዚያስ ስንት ነበረ? እዚህ ላይ ስንት ነው የሚለው? 42 እዚህ ላይ 22 ይላል 22 ኦኬ ጥሩ በኢየሩሳሌም አንድ አመት ነገሰ በኢየሩሳሌምም አንድ አመት ነገሰ ይኸው አንድ አመት ብቻ እዚህ ጋም አንድ አመት ነገሰ እናቱም ጎቶሊያ የተባለች ያው እናቱ ጎቶሊያ እናቱ ጎቶሊያ የተባለች የዘንበሪ የእስራኤል ንጉስ የዘንበሪ ልጅ ነበረች እዚህ ጋም ማነች ጎቶሊያ የተባለች የዘንበሪ ልጅ ነበረች ጥያቄ አካዚያስ መንገስ በጀመረ ጊዜ አርባ ሁለት ዓመት ነበር ዕድሜ ወይስ ሀያ ሁለት መልስ አሁን ከምንና ከምንድነው እያመጣለህ? ሁለተኛ ዜና እንደዚህ አይነት አንድ ሺህ አመጣለሻለሁ። ሁለተኛ ዜና ምዕራፍ 22 ቁጥር 2 እና መጽሐፈ ነገስት ሁለተኛ ነገስት ምዕራፍ 8 ቁጥር 26 የትኛው ነው? ኤግዚምፕል ነው። ሁለቱም ስህተት አይደለም። እሺ፣ አካዚያስ መንገስ የጀመረው በ22 አመቱ ነው ወይስ በ42 አመቱ ነው እንትን ባለበት የሆነ ስልጣን በያዘበት ይሄ በማብራሪያው ላይ በስነስርዓት ተቀምጧል። ነገራችን ተረድቻለ እኔ በራሴ ማለት ነው። ሁለቱም እንደሆነ በስነስርዓት አብራርቶ አስቀምጦታል። የነገሰበት ምናምን ተብሎ ማለት ነው። እና አሁን እሱ በአሁኑ ይሄ በዚህ ተነሳ ተበርዟል። አሁን ምን ተበረዘ የሚያስብለው ምን ነው? በጣም ጥሩ አካዚያስ የነገሰው አንድ ጊዜ ነው። በህይወቱ አንድ ጊዜ ነው የነገሰው የነገሰው ደግሞ በሀያ ሁለት አመቱ ነበር ወይስ በአርባ ሁለት አመቱ ነው? ጥያቄ አሁን እዚህ ጋር በማለት መበረዙ ተበረዘ። በቃ 42 ሆነ ወይ 22 ሆነ? ተበረዘ ነው ወይስ ምንድነው? ታዲያ አዎ፣ ተበረዘዋል። የትኛው ነው የእግዚአብሔር ቃል አርባ ሁለት ዓመቱ ነገሰ የሚለው ነው ወይስ 22 አመቱ ነገሰ የሚለው ነው? የትኛው ነው ትክክለኛው? ሁለቱም ትክክል። በማብራሪያ ላይ ሁለቱም በስነ ስርዓት ተቀምጧል። የቱ ጋር ነው እስኪ ማብራሪያው ላይ ትክክል ተቀምጧል የሚለው አምጪው እስኪ። መረጃውን ማብራሪያውን ካለ አምብ አውጣና፣ እኔ አሁን የለኝም እጄ ላይ የለኝም። አንቺ ስትነስ መጥቼ ማስረጃው ስለሱ ሰጥካለሁ። አሁን አሁን ይኸውልሽ፣ አሁን ሰርፕራይዙ ምን መሰለሽ? ማብራሪያውን የማይሰራው ማይሰራው ግሪክ ሰብቱ ጀንቱ አንደኛው 20 ላይ ሀያ አመት ይላል፣ አንደኛው 22 ዓመት ይላል። ይሄ ሰብቱ ጀንቱ ነው። አየሽው፣ ግሪክ ሰብቱ ጀንቱ አንደኛው ሀያ አመት ይላል 20 years old ይላል። አንደኛው ደግሞ ማብራሪያ ነው ይሄ። ኧረ መጽሐፍ ነው ግሪክ ሰብቱ ጀንት ምናልባት የምታውቂው ከሆነ አላውቅም። የግሪክኛው መጽሐፍ እንደዛ ነው የሚለው፣ ግሪክኛው ማለት ነው። የሱ አንደኛው 22 አንደኛው 20 ይላል አንደኛው 22 ይላል። የትኛው ነው ትክክል? 42 እና 22 የሚለው ነው 20 እና 22 የሚለው ነው? ነገር እኮ ለዚህ ይኸውልህ፣ ይሄ መጽሐፍ ቅዱስ ተበርዟል የሚያስብል ከሆነ እኔ ሁለቱም ትክክል እንደሆነ በማብራሪያ እኔ በራሴ አንብቤ ስላየሁት ትክክል ነው። ትክክል የሆነበት መንገድ ደግሞ አለ፣ የተብራራበት መንገድ አሁን ይሄ ሙሉ መጻፈን በዚህ ማለት አንድ እና ሙሉ አንድ አለ። አንድ ሺ ሰጥሻለሁ። እንደዚህ ማብራሪያውን ሳታይ የምትይውን ሰው አሁን አምጪ እና ያብራራልኝ ማብራሪያ የሚፈልግ ካለ አለ የምትይው ሰው ካለ መጥቶ ያብራራልኝ። እኔ ራሱ መጽሐፍ ቅዱስ እንትን ብል እኔ ራሱ ግን ይሄ ለዚህ አምጭና ማለት ነው። እንዴት ነው እንዴት ነው ሁለቱም እንዴት ነው? ሰዓት እጠብቅሻለሁ። ቆይ ቆይ እጠብቅሻለሁ። አምጪ እጠብቅሻለሁ። እኔ አሁን ሰዓት የለኝም። ባይ ዘ ወይ ሰዓት እየሄደ ነው ግን በሌላ ጊዜ ይዤ እመጣለሁ የማለት ነው። አጥብቼ ነው የመጣሁት። እስከ ሌሊት እንደሆነ እኔ አሁን ነው የምፈልገው ምናምን ነው ማለት ነው። እኔ እንደሆነ እኔ ከምን አንፃር እንደሆነ ከማብራሪያ ነው መጽሐፍን ልትፈርጅ የምትችለው ወንድምዬ። አንድ ደግሞ ልጨምርልሽ፣ ደግሞ ሲቀጥል ደግሞ ቤተክርስቲያኗ ይሄ ነገር አይታወቅም ተሳስቷል ብላ አስቀምጣ ከሆነ ትርጉም ላይ ካነበቅ ኦኬ ሊያስጌደን እንችላለን። እሱ እሺ፣ ሌላ ልጨምርልሽ፣ እሺ፣ ሌላ ልጨምርልሽ። ዜና፣ ሁለተኛ ዜና ምዕራፍ ሰላሳ ስድስት ቁጥር ዘጠኝ ላይ የዋኪንም መገስ በጀመረ ጊዜ አስራ ስምንት አመት ጎልማሳ ነበር አለ። የስንት አመት? የአስራ ስምንት አመት በኢየሩሳሌም ሶስት ወርና አስር ቀን ነገሳለ። በእግዚአብሔር ፊት ክፉ አደረጋለ። ዮአኪም መንገስ በጀመረ ጊዜ ይላል ደሞ ሁለተኛ ነገስት ምዕራፍ አራት ቁጥር ስምንት ዮአኪም መንገስ በጀመረ ጊዜ እድሜው ነው የአስራ ስምንት አመት ጎልማሳ ነበር። እዚህ ጋር አስራ ስምንት አለ፣ እዚህ አስራ ስምንት አለ። ግን አሁን ይሄ እንዴት እንደዋሹ አሳይሻለ። እብራይስቱ እንዲህ አይልም። ከዛ ጎልማሳ በኢየሩሳሌምም ሶስት ወር ነገሳለ። መጀመሪያ ከአማርኛው ላይ ጠይቀሻለሁ ኢየሩሳሌም ላይ ሶስት ወር ነው የነገሰው? ወይ ሶስት ወር ከአስር ቀን ነው? ሶስት ወር ነው የነገሰው? ያኪን ተሳስቷል ተብሎ የተቀመጠበት የመጻፍ ማብራሪያ አለ። ያኪን አዳምጪ። የነገሰው ሶስት ወር ከአስር ቀን ነው ወይ ሶስት ወር ነው? እኔ አሁን ይሄ ተሳስቷል የሚል ማብራሪያ ካነበብኩ እሱን አንስተሽ አስነብበኝ። አሁን የጠየኩሽን ጥያቄ ለምን አትመልሽም? ጥያቄ ነው የጠየቅኩሽ። ምክንያቱም አንተ ባልከኝ ሳይሆን የመጽሐፉን አንብቤ መረዳት አለብኝ፣ ሙሉውን። አንተ ቆርጠ የምታስነብበኝን እኔ ልክ ነው ጥስተት ነው ብዬ ማለት አልችልም፣ ሙሉ መጽሐፉን አሳቡን ሳልረዳ። እኔ የጠየቅኩሽን ጥያቄ መልሽልኝ፣ ሶስት ወር ከአስር ቀን። ሙሉን አላነበርኩትም፣ ከምን አንጻር እንደሆነ እኔ ይሄን መጽሐፉን ማወቅ አለብኝ። እሺ። አሁንም ላሳ ሰብራይስቱ ደግሞ ምን ይላል? እንድታረጊ እንድታነቢው ነው። እሺ የዋኪን ዋስ ኤይት ይርስ ኦልድ አለ። ስምንት ዓመቱ ነበር አለ መንግስት ሲጀምር እዚህ ጋር ደግሞ ኤይቲን ይላል። ስምንት ዓመቱ ነው የነበረው ወይስ አስራ ስምንት ዓመቱ ነው የተኛው? ነው ትክክል ነው የማመለስ የሚችለው ይሄ ሁሉ ስለተጋጨበች ነው። እንደዚህ የሚሆነው ማስረጃ ከሆነ ይሄ ነው ማስረጃ። አዎ፣ አንድ ማስረጃ አንድ ማስረጃ ይሄ ነው። አዎ ትክክል ነሽ። አንድ ማስረጃ ይሄ ነው። እልም አድርጎ ነው የሚጋጨው። በደንብ አድርጎ ይላተማል። መጋጨት ብቻ ሳይሆን